ሰላም ቤተሰብ፣ እንዴት ናችሁ? እግዚአብሔር ይመስገን በጣም ደና ነኝ፣ ሁሉ ሰላም ነው። እዚህ ጋር እንደምታያቸው እንግዲህ ቅምጥሌና ቡራ እንደዚህ ምርድ ምቅ ብሎባቸው መጠዋል። በዚህም እንደዚህ የመጡት ምንድነው እህቶቻቸው ባቀናበሩት ቅንብር ነው ማለት ነው። ሶ ብዙ ሰዎች ምናልባት የምታደርጉትን ነገር እያዩ እህቶቻችን ደግሞ እነሱ መለያየት እንደማይችሉ እንዲሁም ደግሞ የአንድ ሳንቲም ገጽታ እንደሆኑ እያሳዩችሁ ይመስለኛል። አንዳንድ ዩቱበሮች፣ በመጀመሪያ ደረጃ እናንተም ሰው ናችሁ። ማለት እንደነሱ አካል ሙሉ አካል ተሰጥቷቸዋል። ወጣትነታችሁ እንደነሱ ነው ያላችሁት፣ ኢትዮጵያ ነው። ስለዚህ በራሳችሁ አይዲያ በራሳችሁ ሙድ ለምን አትሰሩም? ነው ይህ ጥያቄ ነው። ጥያቄም በስርዓት መልሱልኝ። ሲቀጥል ግዴታ የቅምጥሌን ስም ካልጠራችሁ ወይ የቡራን ስም ካልጠራችሁ አይሳካላችሁም? ወይ ሁለተኛው ጥያቄ ነው። በዛ ላይ ደግሞ ሶስተኛው ጥያቄ ምንድን ነው፣ ቢያንስ እንኳን ቪዲዮ ስትሰሩ፣ ይሄ ጥያቄም ነው ማስጠንቀቂያም ነው ቢዶ እንኳን ስትሰሩ የሆነ የእሷ ገመና የእሱ ገመና፣ ፍቅረኛ የነበረች ፍቅረኛ የነበረ ምናምን ስልክ ደወል ምናምን በውሸት አትስሩ እባካችሁ። መልእክቴም ነው ጥያቄም ነው። ለምንድነው የምታደርጉት? እናንተ እኮ ይሁላችሁ የሰው ልጅ አይ ነው። ምናልባት አዲስ ቻናል ስትከፍቱ ምናምን በጣም ረዥም ከአንድ አመትም በላይ እኮ ያስለፋል አቃለሁ። ግን በራሳችሁ ተነስታችሁ በራሳችሁ ለፍታችሁ ታግላችሁ ያመጣችሁት ውጤት ደግሞ ደስ ይላል። ተግባባን። ልክ ለምሳሌ ቡራም ሲመጣ ቅምጥሌም ስትመጣ፣ እይ እከሌ እንደዛ ያለ እከሌ በዚህ ወጥ እንትና ምናምን ብለው የሰውስም ጠርተው አይደለም የመጡት ሁለታቸውም። ቅምጥሌም ከወንድሞቿ ጋር በምትሰራው ነገር፣ ቡራም ከጓደኞቹ ጋር በሚሰራው ነገር ያን ሁሉ ታግለው ነው ሁለታቸውም። በአንድ ላይ ደግሞ ተደምረው መጣው የአንድ ሳንቲም ገጽተው ነው እየሰሩ እዚህ ደረጃ ላይ የደረሱ ልጆች ናቸው። ስለዚህ እባካችሁ ስርአት ይኑራችሁ፣ ስርአት ይኑራችሁ። የሆነ የምትሰሩት ቪዲዮ የምታደርጉት ነገር በመጀመሪያ ደረጃ እኛ ተመልካቾች ጀዝባ አይደለንም። ደነዞች አይደለንም። ነገሮችን ማየት ማገናዘብ ይሆን፣ የምናዳምጠው ነገር ውሸት ነው እውነት ነው የሚለውን ነገር፣ ስልክ ስትደውል እውነት ስልክ ነው ወይስ አይደለም? የቆየ ቪዲዮ ታምጥታችሁ ከዛ ከቪዲዮ ላይ ያወሩትን ታመጡና ምናምን ምናምን ነገር እኛ ኮ ይውላችሁ ባይ ዛ ወይ አንዳንድ ነገር እያየን እያለፍን፣ በቃ ማደግ ስለፈለጉ ነው መለወጥ ስለፈለጉ ነው ብለን ነው ዝም ብለን የምንከተላችሁ፣ ወይ ደግሞ ለእናንተ ለውጥ ዝም ብለን ሰብስክራይብ የምናደርጋችሁ ምናምን። ነገር ግን በውሸት መለወጥ ወይ ደግሞ በውሸት ያልሆነ ደረጃ ላይ መድረስ ልክ ነው ብዬ አላስብም። አንዳንዴ ለመፈመስ ብላችሁ ማይቆፈር ድንጋይ ልትቆፍሩ ትችላላችሁ። ነገር ግን ብትፈምሱም፣ ማፌ ፋይዲያ ልክ አይደለም። በልክ መልኩ ናችሁ ፈምሱ አንዳንዴ በማይሆን መልኩ ሆናችሁ ከፍ ትሉና ከዛ በኋላ መደበቂያ ነው የምትፈልጉት። አንዳንዴ ምን መሰላችሁ እናንተ ያላችሁበትን ሁኔታ በጣም ብዙዎች ይፈልጉታል። ተግባባን። ፌመስ የሆነ ሰው ያለ መፈመስ ወይ ደግሞ በቃ ባልታወቅ ኑሮ ይላል ነጻነቱን ስለሚፈልገው። ያልፈመሰ ታዋቂ ያልሆነ ደግሞ ብታወቅ ብሎ እሪ ይላል ማለት ነው። ስለዚህ ሁሉም ሰው ያለበትን ደረጃ ይወደዋል አይወደውም። ለምን እንደሆን አላውቅም በቃ ሌላ ሰው ያለውን የሌላን ሰው ነው የሚየው፣ እዛ ደረጃ ላይ በሆን ምናምን እነዚ ያሉት ደግሞ እንዳልኳችሁ ነው። ስለዚህ ባካችሁ ስርዓት ያዙ የሚል መልእክት ነው። ሲቀጥል ቅምጥሌ ስቶሪ ያደረገቻቸው ነገሮች አሉ። ኢንስታግራም ላይ ብቸኝነት የሚገል ቢሆን ኑሮ እኔ ሞት ነበር ብላ ነው ስቶሪ ያደረገችው። ጠላትሽ ሙት ት ይበል። እውነት ለመናገር ብቸኝነትን ከህይወቴ ከምጠለው ነገር አንዱ ነው። ምክንያቱም አንደኛ ብቸኝነትን አይቼው አላውቅም። የሆነ ከቤተሰብ ጋ ነው የመጣሁት ምናምን። እዚህ ጋር ደግሞ ስመጣ አይነው የሆነ የተወሰነ ጊዜ ብቻ ይሆናላ አይደል? የሆነ ታይም ላይ ብቻችሁን ትሆናላችሁና፣ በዛ ታይም ላይ ብዙ ነገር ነው የማስበው። ስማም ዝም ስትሉና ብቻችሁን ስትሆኑ የማታስቡት ነገር የለም። የማይሆን ነገር እኮ ነው የምታስቡት። አይደለም እናንተ ልታደርጉት፣ ጠቅላይ ሚኒስትር ሊያደርገው የማይችለው የማይችለው ነገር ታስባላችሁ። እኔ በራሴ አይደለም እኔ በእኔ አቅም ላደርገው ማንም ሊያደርገው የማይችለው ነገር አስባለሁ ማለት ነው። ይህም ባደርገው እኮ እንደዚህ ቢሆን እንድ እንዲ ቢሆን በቃ የሆነ ነገር ሳወጣው ሳወርዶ ወይኔ ፈጣሪ እንዴ ላለሁ ማለት አረሙንቂ እንዴ፣ ምንድነው እኔ፣ እንዴት ነው እንደዚህ ነገር ሊሆን አይችልም ማለት ብዬ ብንን እላለሁና ብቻኝነት ከባድ ነገር እንደሆነ ይሰማኛል፣ በጣም ከምላቸው በላይ ምክንያቱም ለሰዓታት ወይ ደግሞ ለሰከንድ ምናምን ብቻኝኝ ስለማየው ምናምን በጣም ይከብዳል። ስለዚህ ብቸኝነት ያው አይገልም፣ ነገር ግን አንድ ጥቅም አለው። ጥቅሙ ምንድን ነው? እራሳችሁ እንድታውቁ እራሳችሁን በደንብ አድርጋችሁ እንድትመረምሩ ያደርጋቸዋል። አንዱ ጥቅም እሱ ነው። ሁለተኛው ደግሞ ምንድነው ነው በራሳችሁ የምትተማመኑና ጀግና እንድትሆኑ ያደርጋቸዋል። ምክንያቱም ማንም አብሯችሁ ስለሌለ ምንም ነገር ቢሆን እራሳችሁ በራሳችሁ እንደምትዋጡት ታውቃላችሁ። ነገር ግን ቤተሰብ ጋር ወይ ከሆነ ሰው ጋር ስትሆኑ በቃ እኔ ባላደርገው እሱ ያደርገዋሏችሁ ለዛ ሰው ሀላፊትና ስለምትሰጡ ያ ነገር ትንሽ ድክመት ይሰጣችኋል ብዬ አስባለሁ። ብቻችሁ ስትሆኑ ግን እንዳልኳችሁ ምንም ነገር ቢመጣ እኔ እወጣዋለሁ ላቸው የምታስቡት ማለት ነው። ስለዚህ ብቸኝነት በጣም ከባድ ቢሆንም ግን ደግሞ መውደድ አለብን። ያው መልመድ የሚባል ነገር አለ ምናምን ነገር በቃ አለ አይደል? ከባድ ቢሆንም መልመድ ነው እና ቅምጥ ላይዞን የኔ ቆንጆ ከዛ ደግሞ ኢሞላ ስቶሪ ያደረገችው ምንድነው? ደግሞ ጸጸት ያለፈውን አይለውጠውም ጭንቀትም ነገን አያስተካክለውም ብላለች። እውነት ነው። ምክንያቱም ምንም አደረግን ተጸጸትን፣ አልተጸጸትን ትናንትን ወደ ነገ አምጥተን መቀየር አንችልም። እንዲሁም ደግሞ ተጨነቅን አልተጨነቅን ደግሞ ምንም እንለውጠው ደግሞ የምናስተካክለው ነገር የለም። ቁጭ ብሎ በመጨነቅ ሳይሆን በመስራት ነገሮቹ ለማስተካከል በመሞከር ነው ነገሮቹ የሚፈቱት እንጂ ይሄ ተጨነቅኩ አልተጨነቅኩ ምናምን የሚባል ነገር አይሰራም። አይነው ሰውነን እንጨነቃለን። ሰውኛ ባህሪ ስለሆነ ማለት ነው መጨነቅ፣ መታከት፣ ዝም ብሎ የሆነ ማሰብ ምናምን፣ ይሄ ሰውኛነት ነው። ግን የጤንነት ምልክት እንዴት መሰላችሁ? ማሰብ ሰው እኛነስም ማንም ሰው ያስባል፣ ሳናሱ መኖር ስለማንች። ጭንቀት ግን የህመም መገለጫ ነው። ገባችሁ? ስትጨነቁ ህመም ነው የምታመጡት። በጣም የምትጨነቁት ደግሞ የሆነ ነገር ስለሚያማችሁ ነው ብዬ አስባለሁ። እንዲሁም ደግሞ የእግዚአብሔርን ቃል ነው ስቶሪ ያደረገችው ቅምጥሌ ማለት ነው። ስቶሪ ያደረገችው ምንድነው ድምፅ አለው። ድምፁን ምንድነው የሚለው እዚህ ጋር ማለት ድምፁ በጽሁፉም ሆኗልና እሱ ላንብብላችሁ። ውድ ነገሮች ጊዜ ይፈልጋሉ ይላል ማለት ነው። እውነት ነው። ምንም ነገር ውድ የሆነ ነገር ባጭሩ ወይ ደግሞ በቀላሉ ከእጃችን ሊገባ አይችልም። ከእግዚአብሔር የሚመጡ ነገሮች ደግሞ ውድ ናቸው። እውነት ነው። ከእግዚአብሔር የሚመጡ ነገሮች ሁሉ እየተመረጡ እየተወደዱ ስለሆኑ ውድ ናቸው እና መታገስ አለብን። ምንም ነገር ይሁን ታግሰን መጠበቂያ ነገር እስኪሆን ማለት ነው። እግዚአብሔር ማናችንንም ያለ ምክንያት አላስጠበቀንም አያስጠብቀንም ይላል። እውነት ነው። አንዳንድ ነገሮች ዛሬ እንዲሆን ልንፈልገን ግን ፈጣሪ ደግሞ ከሶስት ቀን ከአራት ቀን በኋላ ወይ ደግሞ ከአመት በኋላ ሊያደርገው ይችላል። ያ ነገር ደግሞ ለበጎ ነው። ምናልባት ዛሬ ብለን ዛሬ ቢሰጠን መጥፎ ነገር ሊፈጠር ስለሚችል ፈጣሪ በምክንያት ነው ሁሉንም ነገር የሚያደርገው ማለት ነው። የእግዚአብሔር ሰዓት ሁሌም ትክክል ነው። አዎ ሁሌም ትክክል ነው። አንድም ቀን አይሳሳትም። ፈጣሪ አባት እንኳን ወላጅ አባት እንኳን ለእኛ ለልጆቹ ምን መስጠት እንዳለበት ምን መስጠት እንደሌለበት፣ እኛ ምን እንደሚጠቅም እንደማይጠቅም በደንብ አድርጎ ያውቃል። እንኳን የዓለም መድኃኒት ኢየሱስ ክርስቶስና ማለት ነው። ስለዚህ መቼም ቢሆን ፈጣሪ አይሳሳትም። የሆነውም እንኳን ሆነ፣ የሄደውም እንኳን ሄደ፣ የመጣውም እንኳን መጣ። አሜን። በህይወታችን የሆነ ነገር ሲፈጠር እሰየው፣ የሆነ ነገር በቃ ሁሉም ነገር የሚሆነውም የማይሆነውም ተመስገን፣ ለሁሉም ነገር ተመስገን ማለት አለብን። ሲመጡም እሰየው፣ ሲሄዱም እሰየው እንበል። እውነት ነው ማለት በቃ ምንም ነገር ሲፈጠር በህይወታችሁ አታማርሩ፣ ተመስገን ብቻ በሉ። መጦ የማይሄደው ሄዶ የማይቀረው የድንግል ማርያም ልጅ ብቻ ነው ይላል እና እውነት ለመናገር ማለት ነው እዚህ ምድር ላይ አንዳንዴ እኔ በህይወት የምጠላው ነገር ልንገራችሁ፣ ከሰው ፊት እንደዚህ ምናምን ማልቀስ ምናምን አልችልም። በጣም በቃ በጣም ከአቅሜ በላይ ካልሆነ ይህ የሆነ መውደድን መግለጽ ሊሆን ይችላል ከአቅሜ በላይ ሆኖ ወይ ደግሞ ያላደረኩትን ነገር አድርገሻል ተብዬ እንትን ካልኩ ምናምን ለዛ ነገር ማስረዳት አልችልም። በጣም በቃ ውስጤ ግንፍልፍል ብሎ እምባዬ ነው የሚቀድመኝ። አለቅሳለሁ ማለት ነው። ማለት አንዳንዴ የሆነ ለሰዎች የሆነ ነገር ማርያምን ነው የምላቸው። እኔ የሆነ መልካም ነገር ለማድረግ እየሞከርኩ ምናምን እነሱ በሌላ በኩል አድርገው አይተውት የሆነ ወቀሳ ከጀመሩ ምናምን ብቻ የሆነ በሌለውበት እንትን ከተባለ እንዲሁም ደግሞ በጣም ወዳቸውን ሰዎች ቃል ለመግለጽ ምናምን አልችልም። ቀድሞ እምባዬ ነው የሚመጣው ምናምን እና ብዙ ጊዜ ለእህቴ ለወንድሜ ምናምን የሆነ ለቤተሰብ ፊታቸው ላይ ሁኜ ምናምን ወዳቸዋለሁ ማለት አልችልም እግዚአብሔርን እንባይ ስለሚቀድመኝ ማለት ነው። እና የሆነ በህይወታችሁ ብዙ ሰዎች መጠው ሊሆን ይችላል፣ በጣም ብዙ ከምትሏቸው በላይ። ከዛ ደግሞ ባላሰባችሁት ደግሞ የሆነ ጊዜ ሳትፈልጓቸው ህይወታችሁ ውስጥ ይገባሉ። የሆነን ሰው ማንንም ሰው አንፈልግ፣ መጀመሪያ ሳናውቃቸው ምንም ጉጉት አይኖረንም። ያ ሰው እኛ ጋር ጓደኛ ሆኖ አልሆነ አወቅ ነው አላወቅ ነው። ከዛ ግን አውቃችኋቸው ለነሱ ያላችሁ ፍላጎት ሲጨምር እነሱን ወደ ህይወታችሁ ማስገባት ስትጀምሩ ለነሱ ማሰብ መጨነቅ ሲጀምሩ ጥለዋችሁ ይሄዳሉ ማለት ነው። ይህ ነገር በጣም ልብ ይሰብራል። እውነት ለመናገር እንደ ሰውኛ ስብር ስብርብር ነው የሚያደርገው። ግን አንዴ ተሰብራችሁ ካያችሁት ግን ከዛ በኋላ ማንም በህይወታችሁ ቢመጣ ቢሄድ ምንም ኬር ነው ማይሰጣችሁ። ለመጀመሪያ ግን ቀን ግን ትሰበራላችሁ። ይሄ በግዴታ ይህ ምንድነው በባል በሚስት ምናም ብቻ አይደለም የሆነ እንደ ጓደኛ ቀርባችሁ ምናምን ምናምን ከዚ ሆነ ታ የሚለ በቃ ክሽፍ ስትል የት እንደሄድሽ ሳታቆጥ ጥፍ ትሰትልባችሁ ምናምን ያ ነገር በጣም ያማል። እውነቴ እንላችሁ ማርያምን በቃ አንፈልጋችሁ። መጀመሪያ ላይ እኮ እናንተ ማን ትሁኑ ምን ትሁኑ አናውቅም። ለምን ዝም ብላችሁ ሳንፈልጋችሁ ትመጡና ፈልጋችሁን መጣችሁ፣ ከዛ ኬርስ ሳስሰጡም ከዛ በኋላኛ ኬርስ ስንሰጣችሁ ምናምን ከህይወታችን ላሽ ትላላችሁ ማለት ነው። እሰይ እንኳን ሄዳችሁ። ምናልባት እናንተ መጣችሁ የሄዳችሁት ለእኛ ብዙ ነገር ልታስተምሩ ሊሆን ይችላል ጅልነት የዋህነታችን ያን ነገር ልታስተካክሉልን ሊሆን ስለሚችል ቴንኪው ለማንኛውም በህይወታችን መጣችሁ ለሄዳችሁም እኔ በበኩሌ በህይወቴ ገብታችሁ ለሄዳችሁ በህይወቴም ደግሞ ያላችሁ ሁላችሁንም ቴንኪው ምክንያቱም የመጦ የሄደም ብዙ ነገር ያስተምራችኋል ያለም ደግሞ ብዙ ነገር ሊደግፋችሁም ላይደግፋችሁም ይችላል እና አንዳንዴ ሰዎች በህይወታችሁ መጠው ሲሄዱ ኬራ ትስጣችሁ ጥርቅ መንገዱ ክፍት ነው። ጥርግ በሉ። በዛ ላይ በቃ እኔ እንጃ እግዚአብሔርን አንዳንዴ የሆነ ብቻ አትጸጸቱ። በህይወታቸው የሆነ ሰው ወይኔ ምን አድርጊው ይሁን ምን በድያት ነው ምናምን በድለሻት ምናምን አይደለም ያንቺ መልካምነት መሸከም አቅቷት መልካምነትሽን፣ ፍቅርሽን ፍቅርህን። ብቻ አንዳንድ ሰዎች ከህይወታችሁ የሚወጡት እናንተ ስለበድላችኋቸው ብቻ አይደለም። በቃ የሆነ ነገር ሊያደርጓችሁ ይመጡና ከዛ በቃ የእናንተ እንዴት ነው የሰውኛነታችሁ ገዝቷቸው ምንም ማድረግ ስላልቻሉ ጥርግ ብሎ ይወጣሉ ማለት ነው። ባይ መልካም መንገድ እንኳን ሄዳችሁ። ስለዚህ ስለ ሁሉም ነገር ስለሚፈጠረው መልካም ነገር ስለሚፈጠረው መጥፎ ነገር ስለሚፈጠረው እያንዳንዱ ነገር እግዚአብሔር ይመስገን። እግዚአብሔር መቼም ቢሆን አይስተሳት። ለእኛ ለልጆቹ ምን ማቅረብ እንዳለበት፣ ምን ማቅረብ እንደሌለበት በደንብ ያውቃል። አባቶቻችን እኮ ልጄ በማታት ትውጪ ጥሩ አይደለም እንደዚህ ትሆኛለሽ ልጄ እንደዚህ አታድርጊ፣ እንደዚህ ትሆኛለሽ። ልጄ እንደዚህ አትሆን፣ እንደዚህ ትሆናለህ የሚሉን በቃ ስለሚያውቁ፣ ከእኛ በፊት ቀድመው የተወለዱ ብዙ ላይፍን ያሳለፉ ስለሆኑ ትልልቅ ሰዎች የሚመክሯችሁን ስሙ። ምክንያቱም ያሳለፉት ነገር አለ። እነሱ ባለፉት መልኩ እናንተ እንድታልፉ አይፈልግም። ለምሳሌ ታላላቅ እህቶቻችሁ በደንብ ነው የሚመክሯችሁ። አለ እንደዚህ አታድርጊ፣ ወንድ ማለት እንደዚህ ነው፣ እንደዚህ እንደዚህ አታድርጊ፣ ሰው እንደዚህ ሊልሽ ይችላል ምናምን ካሳለፉት ህይወት፣ ካዩቸው ነገሮች ነው እንደዛ የመክሯችሁ እና ታላቅ የትሽምት ምክርሽ ነገር ካለ ሶኬ በይ። እሽናቴ እሽቴ የምሬ ነው። እና ትሽም ስት መክርሽ የትሽም ስት መክርሽ ተቀበይ። ያሳለፉት ነገር ስላለ የሆነ እግዚአብሔር ነው የምላችሁ፣ በታላላቅ እህቶቻችሁ ምክር አልፋችሁ ከመጣችሁ፣ እነሱ ያሏችሁን ሰምታችሁ ከመጣችሁ እንደናንተ ዋርቅ የሆነ ልጅ የለም። የምሬ ነው። በቃ አስደማሚ ነው የምትሆኑት እና እኔ የቶቼ እህት ነኝ። በታላላቅቶቼ ተመክሬ ተቆንጥጬም ነው ያደግኩትና አይ ዶንት ኖው ብቻ እወዳቸዋለሁ። ቶቼ ኖሮልኝ ረዥም ዕድሜ ከጤና ከጤና ጋር ይስጥልኝ። እና ሁላችሁም በቤተሰብ ተመከሩ ብቸኝነታችሁንም ደጉ በቻላችሁት መጠን ብቻ እንዴት ነው ብቻችሁ ስትሆኑ ጭንቀት ሲገባችሁ ስታስቡ፣ ስትጨነቁ ወደ ቸርች መሄድ በቃ አላ አደለ ወደ መስጅድ መሄድ፣ ብቻ የምትወዱት የምትፈልጉትን ነገር ማድረግ። ምንም ነገር ደግሞ እዚህ ምድር ላይ ማስቀደም ያለባችሁ እምነታችሁን ነውና ወደ እምነታችሁ ተጠጉ። አንዳንዴ የሚገርመኝና ድንቅ የሚለኝ ነገር ልንገራችሁ የሆነ በጣም ብዙ ጓደኛ ሲኖረን ወይ ደግሞ ፍቅር ላይ ስንሆን ምናምን ፈጣሪያችንን ትቶ የማይትተወንን ሁሌም አጠፋንም አላጠፋንም ጥሩ ሰራንም መጥፎ ሰራንም ተደሰትንም አለቀስንም ብቻ በዚህ ሁሉ ሁኔታ አብሮን ያለ ፈጣሪ እርስት እናደርገዋለን ማለት ነው። ከዛ ብቻችን ስንሆን የሆነ ነገር ሲከፋን ስንጨነቅስ ወይኔ ፈጣሪ ወይ ብለን ወደ ፈጣሪ እንዞራለን ማለት ነው እና አንዳንዴ ሲመስለኝ የሆነ ሲከፋን እናታችንና ፈጣሪ ነው። በቃ ቶሎ ብለን የምንጠራውና፣ ስለዚህ በየትኛውም ሁኔታው ናችሁ ደስ ብሏችሁ የሚሆን አይሆናችሁ፣ ብቻ በየትኛውም ሁኔታ ከአንዱ አምላክ ከሆኑ የምሬን ነው የምላችሁ። እሱ ሕይወታችሁ የሚያስተካከላችሁ፣ አንዳንድ የሆነን ሰው የሚሰጣችሁ ፈጣሪ ነው። አደር የሚነሳችሁን ፈጣሪ ነው። ስለዚህ የሆነ ሰው ስታገኙ ፈጣሪን አትካዱ፣ እንደሰጣችሁ ስለሚቀማችሁ ማለት ነው። ስለሚችልበት መስጠትም መንሳትም ይችልበታል። እና ፈጣሪ ጠብቃችሁ ሁላችሁንም ባላችሁበት፣ በተለይ ደግሞ በሚፈጠሩ አንዳንድ ነገሮች መሀል ማ ላይ የገባችሁ ያልሆነ ነገር የእናንተ የራሳችሁን እንጀራ ለማብሰል ብላችሁ በቡራም በቅምጥሌ ማል ገብታችሁ ያልሆነ ነገር የምታደርጉ ሰዎች በፈጠራችሁ ፈጣሪያችሁን ፍሩ። አንዳንዴ እዚህ ምድር ላይ ምንም ላንፈራ እንችላለን። አይ ነው እዚህ ምድር ላይ ምንም ነገር ላደርግ ይችላሉ። እመቤቴ የሆነ የፈለኩትን ነገር በሆነ በሆነ ሙድ ላገኘ ይችላል። ነገር ግን የት ነው የምንሄደው? በኋላ መቼም ቢሆን ላናመልጠው ምንድን ይባለው ለታመልጭኛ አትሯሩጭኝ ይባላል። ከፈጣሪ አይን ልናመልጥ አንችልም። በጨለማም ይሁን በብርሃን በምን መልኩ ልበላችሁ፣ በየትኛውም በኩል አንዱ አምላክ ያየናል። ሰው ይየኝ አይየኝ ሰው ምናምን ምንም ላያመጣ ይችላል። ምናልባት እኛ ላይ ነው የምናያችሁ አግኝተን ላንገርፋችሁ እንችላለን። የሆነ ነገር ላንላችሁ እንችላለን። ቢሰድቡንም ችግር የለውም ስድብ አሁን ኖርማል ሆኗል አደል? እንደዛ እያላችሁ ሊሆን ይችላል። ግን ጥሩ አደለም በሰው እንባ ያመጣችሁት በሰው ብቻ ያላቅ ምንም ማለት አልፈልግም። ለማንኛውም ጨረቃዎቼ እግዚአብሔር ከክፉ ነገር ይጠብቃችሁ። በጣም ብዙ ምርጥ አሳቢ ቤተሰብ አላችሁእና እናንተንም እያኑራችሁ እወዳችኋለሁ ላቸው ነው። እውነት ለመናገር ማለት ነው ሰሞኑን በቃ ቤተሰቦች በጣም ናፍቀውኛል እና የሆነ ነገር ትንሽ ነገር በማገባኝ ሁሉ ማለት ነው የሆነ እንባንባ ይለኛል። ብልና ብቻ በሰላም ለቤተሰቦቻችን ለሀገራችን ያብቃል ለምንወዳቸው ለምናከብራቸው ቤተሰቦች በሰላም እያድርሰን። በተረፈ አይዞን ቅምጥሌ ፏበይ እንዳይደብርሽ፣ ቡራም እንዲደብራት አታድርግ፣ በቻለ መጠን ካጠገቡ አሁን፣ የሆነ ሴት ልጅ አንዳንዴ ሲከፋት ምናምን የምትወደው ሰው እቅፉ የሆነ መነጋገር ማውራት ብቻ ሳይሆን በቅፍ ብቻ ብዙ ነገሮችን ትረሳለች፣ እና እቅፍ አድርገህ በቃ ለተወሰነ ደቂቃ ከቅፍ ብትሆን የምሬን ነው የምላችሁ ሌላ ደግሞ የጠይቃችሁን ጥያቄ እንዲሁም ደግሞ በየቦታው እያየሁት ያለው ነገር አለ። መሌ ለምንድን ነው መለኛው፣ የብሩኬ ወንድም ማለት ነው፣ ለምንድን ነው ቅምጥሌ ሁለት መቶ ሀምሳ ኬ ስትገባ ኮንግራ አላለም? ብሩኬ ነው ኮንግራ ያለው። እንዲሁም ደግሞ ስሟንም አልጠራም የቅምጥሌን እያላችሁ ነበረና ማለት የሆነ ምናልባት በተንኮል አሰቡት ላይሆን ይችላል። አንዳንዴ ሊራሳ ይችላል ምናልባት በጊዜው በሰዓቱ ኮንግራሪ ላት ረስቶ ሊሆን ይችላል ብዬ አስባለሁ። በመቀጠል ደግሞ እዚህ ጋር ስም ያልጠራው ኖርማል ነው ብሎ አስቦ ሊሆን ይችላል። አይዶን ነው፣ እኔ ስለ ሰው ምን እንዳሰበ መገመት አልችልም። የሆነ እንደ ሰው እኛ ምን ተሰማሽ ትሉ የሚያናድድ ነገር አለው፣ እውነት ለመናገር ማለት ሁለታቸውን በአንድ እንደሚወዳቸው አውቃለሁ። በጣም ነው መወዳቸው ሁለታቸውን። ቅምጥሌ የምነቴነች ቦራሞ እንደሚሆን ይላል ና ሰው ሁለታቸው እንደዛ ካለ ቅምጥሌ ነው ኮንግራ ማለት ነበረበት ወይ ደግሞ ብሩኪን ኮንግራ ሲል ስሟን መጥራት ነበረበት ነበረበት ማለት መጻፍ ነበረበት አይ ነው ግን ለምን ምን አስቦ ነው ለምንድነው ምን አላቅም ምናልባት ባለው ድራማ ውስጥ ወደ ድራማ መጨመር ፈልጎ ሊሆን ይችላል ምናም በሚለው እናያዘውና ብቻ አይደል ነው አንዳንዴ የሆነ ነገሮች ሊሳሳት ይችላል የሰው ልጅ ነው ምላችሁ የሆነ ያንቀን ምናልባት ዳታ ላይ ኖረው ይችላል ዋይፋይ ላይ ኖረው ይችላል ኤቭሪን በቃ ዩቱብ እራሱ አንዳንዴ ምናልባት ሊፖስት አልፖስትለት ብሎ ሊሆን ይችላል በዚህ አጋጣሚ ነው ብዬ አስባለሁ። ብቻ አንዳንዴ ነገሩን አይተን ባላየን ባይዘው ወይ እዚህ ምድር ላይ በጣም ብዙ ነገር አይተ እናያለን። አሁን ብዙ ነገር እኮ እኔ የማወራው ነገር አለኝ ብዙ ነገር ያየኋቸው ነገር አለ። ግን አንዳንዴ ዝምታ ወርቅ ነው። አንዳንዴ አይቶ አይቶ ማለፍን የመሰለ ነገር የለም። የሆነ አይታችሁ እንዳላያችሁ ማለፍ፣ ብዙ ነገሮች ሆነ መናገር ፈልጋችሁ ግን፣ ሆድ ይፍጀው አይደለም የሚባለው? ሆድ ይፍጀው ብላችሁ መተው ምክንያቱም አንዳንድ ያያችሁትን ነገር ሁሉ ካወራችሁ የሰማችሁትን ነገር ሁሉ እንደሰማችሁ ካወራችሁ ምናምን በጣም ብዙ ነገሮች ከባባድ ነገሮች አሉ። ግን የሆነ ያየነውን ሁሉ ወይ ደግሞ እንደመሰለን ሁሉም እኮ ካወራን ደግሞ በጣም ብዙ የምናወረው ነገር አለና፣ ብቻ መለኛው ወይም ባታደር ደስ ሲለኝ ነበረ ማለት ቅምጥሌንም ኮንግራ ብትላት፣ ወይ ደግሞ ትናንትም ኮንግራ ስትል ቡራን ብትጽፍ ቅምጥሌን ጥሩ ነው ብዬ አስባለሁ። እንደኔ ነው የምነግረህ፣ ማለት ሁለታቸው አንድ ናቸው፣ ሁለታቸው በሰሩት ነው፣ ሁለታቸው እዚህ ላይ ደረሱትና ደግሞ ሁለታቸውን ወዳለው ካልን ሁለታቸውን አንድ ናቸው ብለን ካሰብን ያን ነገር ማድረግ አለብን ብዬ አስባለሁ። በተረፈ ቀጣይ ብዙን ነገር አብረ የምናየው ሊሆን ስለሚችል ሄ ነው ይሄ ነው ማለት አልፈልግም። ምክንያቱም አንዳንዴ እኛ ከዚህ በገመት ነው ልክ፣ ወይ ደግሞ እኛ የሆነን ቃላትን በተጠቀምን ልክ ያን ቃል ቀጣጥለው ደግሞ ለካ እንደዚህ ነው ብለው ሊያስቡ የሚችሉ ሰዎች ስላሉ አንዳንዴ በነገራችሁ ላይ እስቲል ወንድሜ ጋ ሊሆን ይችላል። ወንድምሽ እኮ እንደዚህ ምናምን በቪዲዮ መጠን ወንድምሽ እኮ እንደዚህ ነው። ቪዲዮ ላይ ሲያወራ እንደዚህ ነው የሚያይሽ በፍቅር አይሽ ምናምን በመውደድ አይሽ ምናምን የሚል ነገር ካለ ፎገስ ላደርግ እችላለሁ። እውነቱ እንዲህ ነገር ምናምን ነገር ወዳልሆነ ነገር ይመጣል ብዬ አስባለሁኝ። ብቻ ግን ምንም ማለት አልፈልግም። ሁሉንም ነገር ፈጣሪ ነው የሚያውቀው አይደል? ሁላችንም እዚህ ደረጃ ላይ ደረስ ነው ላለንበት እዚህ ላለነው ደረጃ የደረስ ነው በፈጣሪ ቸርነት ነውና ፈጣሪ በቸርነቱ ሁላችሁን የሚጠብቃችሁ ሁላችሁንም የሚጠብቃችሁ፣ የምሬ ነው ማለት አንዳንዴ፣ እንዴት መሰላችሁ፣ ብቻ አንዳንድ ነገሮች እንደፈለጋችኋቸው ላይ ይሄዱ ይችላሉ። አንዳንድ ነገሮች ደግሞ ባልጠበቃችሁት ልክ በቃ ከፈለጋችሁትም በላይ ሆኖ በቃ ደን ብሎ ያስደምማችኋልና በቃ እንደ ሴንት ህይወት ይስጣችሁ። በቃ ሳታስቡት ደስ የሚል በቃ ዝም ብሎ እንደዚህ እግዚአብሔርን ከጠበቃችሁት በላይ አምሮላችሁ ደስ ይበላችሁ። እውነቴ ነው። ይህን እየታችሁ ምርቃት ነው። በተረፈ ወዳችሁ ያለው የረሳሁት እና በጣም የገረመኝ ነገር ደግሞ እንደሆነ ልንገራችሁ። ባለፈው ተናግረዋለሁ። እውነት ለመናገር የሰው ልጅ ሁለት አይነት ሰዎች አሉ ማለት በአንድ በኩል የሚያሞግሷችሁ በአንድ በኩል ደግሞ እናንተን ለመጣል ጉድጓድ የሚምሱላችሁ ማለት ነው። በሆነ በኩል እንደሚወዷችሁ እያወሩ የእናንተ ፍላጎት ምን እንደሆነ፣ ምን መሆን እንደምትፈልጉ፣ ምን ማድረግ እንደምትፈልጉ፣ ማን እንደምትወዱ፣ ማን እንደማትወዱ እንዲሁም ደግሞ እወድሻለሁ እያሉ የእናንተን ፍላጎት የእናንተን ምንነት በደንብ አድርገው እያወቁ በሌላኛው በኩል ደግሞ በሌላኛው ፓርታቸው ደግሞ እናንተን የእናንተን መጥፎ ባህሪ ወይ ደግሞ መጥፎ ናት እንድትባሉ የሰዎች ጥላቻ እንዲያድርባችሁ የእናንተን ስም ለማጥፋት ምናምን የሚሮጡ ሰዎች አሉ። ይህ የሆነ ሶሻል ሚዲያ ላይ ብቻ ያለ ነገር አይደለም። ባይዘወይ የሆነች ጎረቤትሽ በአንድ በኩል ትወድሻለች፣ በአንድ በኩል ደግሞ ሌላ ምስማር እየወጋችሽ ነው ያለችው እና እንደዚህ አይነት ነገሮች አሉ አሁንም ድረስ ማለት ነው በቅምጥላም በቡራም እና ኖርማል ነው። እነዚህ ሰዎች የእነሱን ከፍታን እንጂ የሚያመጡት የእነሱን ዝቅታ አያመጡትም ና እየተናደዳቸው ያላችሁ አትናደዱ። በተረፈ መልካም ቀን